ጋር ይገኛል። ከገንፎ ስንጥር ጠርጥሩ ማሮቼ ጠርጥሩ ጠርጥሩ ብያቸዋል። ምን ነው ምን ነው አልወደድኩት። ሜንፍታሪ ጨጨጨጨጨጭ ህጭ ወይ በራሴ እንደዚሁ በሆነስ ምን አገባኝ። ባላደር እንዴ ባይደረግስ ባይደረግስ። ስሙኝማ፣ አልጨመረም አለ ደብተሬ፣ ናዘጋጅቻለሁ። አልጨመረም፣ ጨምሯል፣ አልጨመረም፣ ጨምሯል። ተናገሩ። አልጨመረም። ልጅ ታቀፍኳ አይመስልም። ኬኳን ያቀፍኳት አይመስልም። ጋይስ አትዋሹም

የደን አይደለም በሉ ይመሰለኝ ጨማመርኩኝ ብስማሙን። እሺ፣ እንዴት ነው ሰሞኑን እያየና? አቤት አቤት አቤት አቤት አሰላ ፍርድ ቤት፣ በቃም እንደማትሆኑት ነገር የለም። እንደው የኔን ስታይልማ አንዳንዶቻችሁ ራሴ ነኝ እንዲ እያልኩኝ ራሴ ነኝ እንደ በቀዩ እንዴ ቤታ በጥቁሯ እንዴ ቤታ በጸይሟ በቃ ራሴን ኮፒ እያደረጋችሁ ይመስለኛል። ስለሌለው ይሄ ማህበረሰብ ስለደበረው ቤታየንን ተካ ነው ሁኔታው። እንደዛ ነው፣ እንዳይደብረው ይሄ ማህበረሰብ ወሬ ጠፍቷል። ስለዛ ቤታዬን እየሆንን እንዳይከፋቸው የቤታ ልጆች ብላችሁ በእርግጠኝነት መሆን አለበት። በእርግጠኝነት እንደ ግማሾቹማ መቼ ዕለት ቆሜ ፎቶ የተነሳሁትን ሁሉ ቆመው ፎቶ ሲነሱ ነበር። የእኔ ፍቅር ቆመው ራሱ ፎቶ ሲነሱ ነበረ። አረ ጠነቁላለሁ፣ ተረጋጉ። ቆይ ምንጉር ነው የህዝብ ማህበረሰብ ታማቸዋል። እንደ ወገን ቆይ ተረጋጉ። ይኸው አዘጋጅቼ የላችኋለሁ። ይልት በሉ ይሉ እንደ እኮ ተረጋጉ። ሰላም እንባባል እንዴ እናውራ። ቆይ እስኪ ሁለት ደቂቃ እናውራ እና ወደ ጥንቆላችን እንሄዳለን። እንዴ ጥንቆላ ደግሞ እንዳትሉትኝ ሁ አንዳንድ እኮ ምቀኝ አሉ። እንዴ የኦርቶዶክስ ማህበረሰብ ተረዝመት ጥንቆላ ተጀምሯል ስለሚሉ ጥንቆላ አንልም። የወደፊት የፊውቸራችሁን እጣፈንታ ባንቺዬ፣ እንዴት ነሽ የኔ ፍቅር? ደህና ናችሁ? እስኪ ደህና ነሽ በሉኝ፣ ደህና ነሽ በሉኝ። ቤታዬ፣ ፍቅሬ፣ ማሬ፣ ወዴ፣ አንጀቴ፣ የኩላሊቴ፣ ቂጤ፣ ጡቴ፣ ሙሙ፣ ሁላችሁም ጥሩ። እስኪ ጋይስ እንዴት ናችሁ? እንዴ እንዴ፣ በኢየሱስ ክርስቶስ አራት ቀን ብጠፋ እኮ ተጨነቁ እኮ ነብሳቸው። እንዴት ናችሁ? ፊንገርዬ መጥቼልሻለሁ። በአራት ቀን ውስጥም ብጠፋ እኔማ ህል መለሊት ወንኩባት እኮ ህል መለሊት ባልኖርም ታሚኛለሽ። ምን አለ ተጠባብቀን ብንታማ ምን አለ ተጠባብቀን አብረን ብንሸቅል። ምን አይነት ክፉ ሴት ነሽ! ሳትጠብቂ በሌለውበት ጥቃት ታደርሽብኛለሽ። መከላከያ በሌለበት ጠብቀሽ አራት ቀኗን መጥፋቴን ስታይ ጥቃት ጀመርሽ። ገርሞኝ ገርሞኝ ቪዲዮን ሳይው ሰው ተጠባብቆ አይሰዳደብም፣ ሰው ተጠባብቆ አይነቋቁርም። ለብቻሽ እኔን የምታሚኝ ማናባሽ ስለሆንሽ ነው? ተመቶልሻል። ነገ ገባልሻለሁ። ቋ ቋ ቋ ቋ ነው ማድረግሽ? አንቺ ለነገሩ ቋቋ የምታውቂው ቱርክ ላይ በምንሽራቸው ሲያንቋቁሽ ነው። አናትሽን እኔ ቤታ በእጄ አፈርስሻለሁ። መጥቼልሻለሁ። አለቆችሽ እኔ ሮሚና ሀና ቡን፣ ሌላ ማናባሻለ ማናባሻለ፣ አንቀጥቅጠን እንደፋሻለን። ዘንድሮማ በሌለበት ጋይስ፣ ተከላካይ በሌለበት አጥቂ በሌለበት እኮ ነው የታማሁት። ምን በጣም ነው እንደ ናፈቃችሁ። ኧረ በስመ አሁን በጣም ተሳሳመን። ቆይ ተረጋጉ ማሮቼ ተረጋጉ። እንደ በሌለውበት ኧረ በቃችሁ፣ በቃችሁ። ቴንኪው ቴንኪው። ደሞ ሰሞኑን ዩቲዩብ ስራ ቀስቅሶብኛል። ጠዋት እና ማታ ላይቭ ላይቭ እንዳትሰነቅር ፊንገርዬ ጥቃት ደርሶብኛል። አንዳንዶቻችሁ አላየኋችሁም። ውይ በጣም ተነፋፍቀናል። አንዳንዶቻችሁ ግን ይሄ ሁሉ ጥቃት ሲደርስብኝ በአራት ቀን ስ ተው የሚል መንግስት ህግ አስከባሪም ደንብም የለ አንድ ደንብም የለ። ምን ተባልኩኝ? ኧረ ቆይ ጋይዝ እንዴ፣ በጣም ነው እንዴ ናፈቋችሁ። ማሮቼ ቆይ ተረጋጋ። ወደ ጥንቆላ ደህና ናችሁ? ማርያም ግን እናፈቃችሁ እናንተ በኢየሱስ ክርስቶስ ማለት እኔማ ኦ ቴንክ ዩ ቴንክ ዩ ዘር። እኔማ ለነገር ነው የመጣሁት፣ ለነገር አጸጉሬን አበጥሬ እ የንትን ጸጉር አበጥሬ ልን ነበር የዛሬ ሳምንት ተነስችዋለሁ የሚቡፍ የሚል ነገር የለኝም ግን ፊንገር እኔ ባልኖርም፣ ስታሚ ነበር ስታሚ። እኔማ ጥብሴ ነሽ ጥብሴ ነሽ መጥቻለሁ። ነገ ዩቲዩብ ላይ ስንቅር ብዬ ቀኑ ሙሉ ስላንቺ ነው የማወራው። አትነካኪም ብያለሁ። ተይ፣ ማን ናቸው እነዚህ ጎረምሶች? ማን ናቸው? አበሾች ናቸው? ቆይ ወይኔ፣ አምላኪ ማነ? ምንድነ? ወዴት ነው? ማን ናችሁ? ቆይ፣ ድምጻቸው የእኔ ነው። ነሱ ሰላም ቤት ወዬ እንዴት ነሽ? ደህና ነኝ። እንዴት ነህ? አለሁልሽ። አንቺ ነሽ እን መራ አይደለው እውነትህን። አንቺ ነሽ ያስብላል እኮ አራት ቀን ብጠፋ የእኔን ቦታ አራት ቦታ ተከፋፍለው ተክተውትኝ። እውነትህን እኮ እኔ ጌታ አንቺ ነሽ አለኝ። ሚስት ላምጣል እንዳንተ አይነት ጥሩ ሰው ደግሞ ወረ ደሞ እንትን አለበት። አብራችሁ ተጋቡ ተጋቡ ተጋቡ እንደ አራቀን እኔ ጌታ እውነቱን እኮ ነው፣ አንቺ ነሽ አለ። ደነገጣ ደነገጣ አራ ቀን ጠፋበት። በጥቁሯ ቤታ ናየ በቀዩ ቤታናየ በፀይሟ የ ምን ይሁን ታዲያ ሄልጅ እውነቱን እኮ ነው። ሰሞኑን እኮ እኔን ለመተካት እኮ ቦታ ሲጋጋጡ እያየው ነበርኩ። አንዳንዶቹ አበባ ሁሉ ይዘው ፎቶ ሲነሱ ነበር። እኔ መቼ ለቅጣት በቀጣ እሷን ኮፒ ሲያደርጉ ነበር። እኛ የት እንሂድላቸው? እንዴ ፔጄ ላይ እኮ ነው ያሉትኝ ስለ እሷ ስማናነሳ የሚላሉ ፔጄ ላይ። አሁን ፊንገር ፔጄ ላይ ነበረኝ። ማናት እቺ ማናት? ቱቱ ቡቱቱዬ፣ ቱቱ ደግሞ እንዳው የመልክሽ ክፋት እንደዛው መልክሽ እንኳን እንደዛ አስቀያሚ የሆነች ደግሞ እኔን ታምኛል። ያት ያት ፎ ቪዲዮ ሰራች። እንው እንደው ሼም እንኳን አይዝሽም። እንዳው ቀስ ብሽ ተረጋግተሽ አንቺ። ጎመን ጎመን ብበላሽ ካካ ብለ አንቺ የምትመስ ሴትየው፣ ጎመኔ አንቺን ነው የሚመስለው ካካ ብለው ምነው ቱቱዬ? ምን ነው ምን ነው ይጅብኛልሽ? ምን ነው ነው ይጅብኛልሽ? ያወጣውን ጥርስሽን በቦቅ ሳድቅቄ ልጣለው ወይንስ ወደ ውስጥ ላስገባው? ምን አባሽ ላርግሽ ቱቱ? ምን አባሽ ላርግሽ? አንቺ ራስ ቂቤ ወጣ አርግሽ ምሰሪ፣ ምሰሪ ሴትዮ ምን አባሽ ላርግሽ? እንደው የሀሜትሽ ብዛት ምን አለ፣ ከላይቭ ስትወጣ ጠብቀሽ ወይም ሚውት አርጊ ብለሽ። አታምኝም፣ ከላይቭ ሳትወጣ ሴትዮ ጨፈረች፣ ጨፈረች። ለዚህ አይደል እንዴ ጨፈረችው እየተቆራረጠችው አንቺ ወስፌ፣ አንቺ ሲባጎ፣ ጭቃ ላይ የተሰቀለ ሰንደል የምትመስል ሴትዮ እንደው ስለኔ ስታው እንደው ትንቱ አታፍልኝ። ያችስ የቀይ አምላክ አምልጧታል፣ ጥቁር ብትሆን መድኃኒዓለም ይወቅላት። የቀይ አምላክ አመለጣት። አንቺ የምንጉድ ነሽ። ኧረ በቃችሁ መግወገን፣ በቃችሁ። ቆይ እንሳሳማለን በኋላ። እንዲሁ ሀሜቷ አይታችኋል። እኔማ ስቶሪ ሊያርገል ነገ በደንብ ሄድበታለሁ። ወደ ጥንቆላ ሄጄ ከእናንተ ጋር ጫወታለሁ፣ ዝናናለሁ፣ አስገባችኋለሁ ምናምን ምናምን። ከዛ በተረፈ ግን ፊንገርዬ ተይ ስትባያል፣ ሰማ ብለሻል። ነገ ጭንሽ ስር ገብቼ ዳቦች ስር ቁንጥጥ አረግሻለሁ፣ ይበርድሻል። ለነገሩ ምን ዳቦ አለሽ? እናትዬ ሸንቁረሽ ፈንግረሽ። እንዴ እናትዬ ምን አለሽ? እኔማ ጨለንጅ ስር ገብቼ ቆነጥጣለሁ ብል አጥንት ነው የማገኘው። ጥሬ ድንች ነው ማገኘው ቆነጥጣለሁ ብል ስጋ ከና አጥንቱ ነው የማገኘው። ምኑን ልቆንጥጠው እናትዬ? ነገ ይድብሻለሁ። አትነካኬ ብያሉ። አራት ቀን የለው እኔ አሁን የለው። ጋይዝ እንዲያው ተመልከቱ አሁን፣ ቤታ ጨጫቃ ነገረኛ አትፈታ ይላሉ። አረ አራት ቀን የለው እኔ። ቁመት ላስጨምር፣ ጡት ላሳድግ ቱርክ ነበርኩኝ። ቱርክ ነበርኩ ጋይዝ። ገበብደ ይሄን የምታዩትን ጡቴ ለአስጨምር ቱርክ ድረስ ለአራት ቀን ሄጄ ነበር። እምበ አራት ቀን ውስጥ ማስቀመጣ ቃታቸው እነዚህ ሰዎች ምን አለ ብትታገሽ፣ ተጠባብቀን ብንሰዳደብ ጥቃት ደርሶብኛል። በሌለውበት ተከላካይ አጥቂ ምናምን ባሌለበት ጥቃት ደርሶብኛል ጋይስ። ጥቃቱን የማይመልስ ልጅ አይወለድ ይላል የወንድ ልጅ ወንድ ወልዶ እንዲያሳደገኝ። የመልስ ምትሽን ቀጭ ቀጭ ነጭ አድርጌ ሄድብሻለሁ እኔ እንደሆነ አየሻለን። ልዩነታችን ተመልከች። እኔ አራበኝም አልቸገረኝም። ዩቲብ ላይ አሁን በአራት ቀን አንዴ አምስት ቀን ዩቲብ ላይ ገብቻ አላቅም አራበኝም። አንቺ ስለራበሽ የባጤ ቆጡን እያነሳሽ መፈትፈት ነው ስራሽ። ይህ ንኪ መሲ የባጤ ቆጡን እያነሳሽ መፈትፈት ነው ስራሽ ሆን ምንም እኔ አምስት ቀን ዩቲዩብ አልገባም። አልቸገኝ ዩቲዩብ ራሱ ቢዘጋብኝ ማምላክን ምንም አይመስለኝ፣ ብርቅ አደለም ዩቲዩብ ቢዘጋ የሌሎችም ይዘጋል ምናምን። ነገ ሄድብሻለሁ፣ ጨርሻለሁ። ለዛሬ ተዘግቷል። ነገ ጠዋት በጠዋት ለማኝ ካካሳይል በጠዋት ተነስቼ አንቺ ላይ ነው የምሄደው። ዳቦ ጋጋሪ ራሱ ሊጡን ሳያቦካ አንቺ ላይ ነው የማቦካው ነገሩ ጠብቄ በአሽሙር ነው አረ የምትናገረው። እኔ ደግሞ አንድ ቀን ሙሉ ሄድብሻለሁ። ሲከፋኝ ሲከፋኝ እየመጣው ሶስት ቀን አደርገዋለሁ ሲርበኝ ሲርበኝ ስምንት ቀን ሲቸግረኝ አስራ ሁለት ቀን እያደረኩ ይሄድብሻለሁ። ማናባሽ ማናባሽ ንክኛለሽ። በሌለውበት ኑሬ እንኳን ቢሆን ባላየ አልፋላት ነበረ። ሰውን ፀበደላላ አትመጣም፣ እመጣለሁ እንጂ የታባሽ መሄጃለሽ? ቲክቶኩን እኔ ቆርቁሬ ቆስቁሻው የታባሽ መሄጃለሽ? ዓመት ሙሉ ቀልድ ነው። እንደ አንድ ልጅ ተረግዞ ተቸክችኮ ተሸንቁሮ ተነፋፍቶ የሚወለድበት የሚያድግበት እኮ እድሜ ነው። ስድስት ዓመት ማለት ወንድ ልጅ ታገኛለች፣ አንድ ዓመት ትተዋውቂያለች፣ በሁለተኛው ዓመት ትሻጉረች፣ በሶስተኛው ዓመት ትዋለጃለች። ስድስት ዓመት ሙሉ ቲክቶክ ላይ አሳልፍ ያለው ማናባጅ ስለሆንሽ ነው የምታባረሪኝ። መጥቻለት የሚሄድ የለንም መንቀሳቀሻ የላችሁም። አናርግም ትላላችሁ፣ አታርጊ ትላላችሁ። ምን አይነት ላርግ? አስጣልቶ ነው ኬታ ኮ እንዴነሽ? ኔቨር ቅድም እኮ እየሰማሁሽ ነበር። ባላረግስ ውይ ባላረግስ አሁን ይሄ ደግሞ አንድ ፍሬ ልጅ መስላ መጣች። እችን አድርጋ እችን አርጋ ፊቷን ወይኔ እንደው ዩቲውብ ላይ አንዳንዴ እኮ እችን አሳክለ ፊቷን ጥንጥ የአንድ ፍሬ ልጅ አርጋ አርጌሽ እንደው እናንተ እኮ ለዚህ ነው የምወዳችሁ እኮ የምትጋብዙ ነገርስ አርጌ ፍልተር አርጌ እንዲህ የሚል ግን ተከታያላችሁ የለም ቆ አርጌ ኔማ ሽቅርቅር በይ ዛሬ ፀጉሬን አልወደድኩትም፣ ግን ኢትስ ኦኬ። ፀጉር ምንድን ምንድነው የተባለ ፀጉር አይቀያይሩም አሜሪካ ያሉ። እኛ እኮ በሆስቴስ እኮ አይደለም ሆስቴሶችን፣ ፕሊዝ አምጭልኝ ይሄን ከፍልሻለሁ እየተባልን የልጆቻችን ጉሮሩ እየዘጋን አይደለም፣ በድግ ብለን በአምስት ደቂቃ ውስጥ ነው ገዝተን የምንመጣው። አመሰግናለሁ። ቃሉት ያሰማልኝ። ዳይ ገስት ልክፈትላችሁ አይ አርጊ አታርጊ አታር አትበሉኝ። መጫዎች አታድርጉኝ። እንደ ምነው መጫዎቻችሁ አረጋችሁኝ። በዱሺ ውድ ተመልካቾቻችን በጣም ነጥቻለሁ። በጣም ነው የነጣሁት። ይቅርብኝ፣ አልፈልግም። ነጭ አረገኝ። ውይ ውይ ውይ ውይ፣ በድንግል ስም ነጭ አረገኝ። ወያ፣ አንዴ ወደ ሐሳቤ አንዴ አንዴ፣ ላስተጋያች ትሻለኛለች። እንደው ያ ሰውዬ ይሻለኛል፣ ፊቱ የሚሰፋው እሱ ይሻለኛል። እንደው እሱን ገላግሎኝ ገላግሎ ያደረ እንደ እናቴ ምን አጨናነቀኝ። ቆይ ማሮቼ ያደረግኩት ስለዚህ፣ በቃ ገላጌ ይህ አይሻለኝም። እንደምን አጨናነቀኝ እኔ ነጣው ከእሷ ወፈርኩ ከምል፣ ውድ ተመልካቾቻችን በጉጉት ስጠብቁት የነበረው እንቅልፍ ነስታችሁን ከባሌ ጋርም ግንኙነት ማድረግ እስኪ ያቀታኝ ድረስ ቤታዬ ጥንቆላ ቤታዬ ጥንቆላ ብሄርኩበት በተቀመጥኩበት ቁጥር ግንኙነት ካረኩኝ ስንት ዓመት፣ በእናንተ የተነሳ ጭቅጭቃችሁን ዝንዛችሁ፣ በዛ ላይ ደግሞ ጥንቆላ ላይ ላይ የጨመራችሁት ስንት ነገር እንዴ! ተከመረኩ አናቴ ላይ አናቴ ላይ ተከመረ። ናስቡትኝ የእናንተን ጭንቀት አለ። ስፌት አለብኝ፣ አብረው ስፌቱን ልትቀዱት ነው። ጨጓራዬን አቃጥላችሁ። ተረጋጉ፣ ተረጋጉ ትገባላችሁ። ኖ ሚባል ነገር የለም። ኖ ሚባል የለም። ስለዛ ውድ ተመልካቾቻችን ገስት አስገባችኋለሁ። ገስት ስትገቡ ቀጥታ የምጠይቃችሁ ምንስ ሰላም ጤና ይስጥልኝ። ቤታይ አለቀ። ሰላም ነኝ። ሰላም ባሉን እዚህ ቲክቶክ ላይ አልመጣም ነበር። ሰላም ባሉን እንዲህ ተኳኩዬ አልመጣም ነበረ፣ አልመጣም ነበር። አዎ፣ ጡት ማስጃ ረስቻለሁ። አላበድኩም፣ አላበድኩም። ጡት ማስጃ ስለረሳሁ በድንገት ደንግጣ ነው የመጣችሁ እንዳትሉ። አላበድኩም፣ ጤነኛ ነኝ። ሙቀት ነው። አለቀ። ጡት ማስጃ የለበስኩ ለዛ እንጂ አብጄ አይደለም። አንደኛ። ሁለተኛ ስትመጡ ቤታዬ ሰላም አለቀ። ሶስተኛ ቤታዬ ደህና ነሽ አለቀ። አራተኛ ስትመጡ ሰላም ነው። አምስተኛ አማን ነው ከሰላም ከዛ ወደ ጥያቄ ትሄዳል። ቤታዬ ምን ሆነሽ ነው የጠፋሽ? እኛ